መጀመሪያ ላመሰግናችሁ እፈልጋለሁ። ብዙ ጊዜ አላደርገውም፣ ግን ስለምታደምጡን በጣም አመሰግናለሁ። ለሁልጊዜውም እስካሁን ድረስ የፉትቦል ካፌ ዝግጅት ከተጀመረ አሁን ሁለት ዓመት ሊሆነው ነው። ይህንን ያህል ለቆየ ማበረታታችሁ ሁሉ በጣም አመሰግናለሁ። አሁን ስለ አርሰናል የግራ ተከላካዮች እና ስለ ሚኬል አርቴታ ከግራ ተከላካዮች ጋር ስላለው ቁርኝት ላንሳ። በቅርብ ጊዜ የአርሰናል የግራ ተከላካዮች ማይልስ ሉዊስ ስኬሊ ጎል ሲያስቆጠር አይተናል። ሪካርዶ ካላፊዮሪ ጎሎች ሲያስቆጠር አይተናል፣ ከወልቭስ ጋር፣ ከማንቸስተር ሲቲ ጋር፣ ከፔስቬ ጋር በቀደም። አርሰናል ሚኬል አርቴታን ከቀጠረበት ጊዜ ጀምሮ ሚኬል አርቴታ እንደ ግራ መስመር ተከላካይነት ብዙ ኤክስፐሪመንት ያደረገበት ቦታ ያለ አይመስለኝም። በዓመታትም ውስጥ አምስት ዓመት ሆኖታል አርሰናል አሰልጣኝ ከሆነ እንደዚህ ብዙ የተለያዩ ተጫዋቾች የተጠቀመበትም የሜዳ ስፍራ ያለ አይመስለኝም። ወይም ሚና ያለ አይመስለኝም። የመጀመሪያ ጨዋታውን ሲያደርግ ከሲቲ የሶስት ዓመት ተኩል ምክትል አሰልጣኝነት ለቆ ወደ አርስናል ዋና አሰልጣኝነት ሲመጣ ከቦርንመዝ ጋር ከሜዳው ውጭ የተደረገ 0 ለ0 ያበቃ ጨዋታ ነበር። 0 ለ0 ይመስለኛል። እዛ ላይ የግራ ተከላካይ አድርጎ የተጠቀመው ኤንስሊ ሜትላንድ ናይልስ ነበር። በሲቲ ይደረግ እንደነበረው የግራ መስመር ተከላካዮች ሆኖ የሚጫወቱ ተጫዋቾች በእንቅስቃሴ ውስጥ የአግድሞሽ ሩጫ እያደረግ ወይም የዚግዛግ ሩጫዎች እያደረጉ ወደ መሃል መግባት፣ ሁለተኛ ስድስት ቁጥር በእንቅስቃሴ ውስጥ የመሆን ኃላፊነት ነበር። ኢንቨርት የሚያደርግ ተጫዋች ነበር። ቀኝም ላይ ሲጫወት ግን ተመሳሳይ ሚናን ነበር ይወጣ የነበረው። ኪየራን ቲርኒ ከጉዳቱ አገግሞ ሲመለስ የአርሰናል የመጀመሪያ ተመራጭ የግራ ተከላካይ ሆኖ ለጥቂት ዓመታት በአርቴታም ስር ተጫውቷል። እንዲያውም በአንዳንዶቹ የውድድር ዘመኖች የአርሰናል ፈጠራ ዋን ዳይሜንሽናል ነበር፣ ከብዙ ምንጮች የጎል እድል የሚፈጥር ቡድን ስላልነበር በኬርን ቴርኒ ክሮሶች ላይ ጥገኛ ነበር። ከኦባሚያንግ ጋር የነበረው ጥምረትም ግሩም ነው። ምክንያቱም ፒየር ኤሜሪክ ኦባሚያንግ የአርሰናል የግራ ክንፍ ኢንሳይድ ፎርወርድ ነገር ሆኖ ነው ይጫወት የነበረው። ስለዚህ ወደ ውስጥ እየሰበረ ይገባል። ብዙ ጊዜ ባላጋራ ቡድን የፍጹም ቅጣት ምት ሳጥን ውስጥ ይገኛል። የሁለተኛውን ኮሪደር እየተመላለሰ ይጫወት የነበረው ኬረን ቲርኒ ነው። ግን ከዚያ በኋላም በሚኬል አርቴታ የአሰልጣኝነት የአርሰናል የኃላፊነት ዘመን ብቸኛው የድሮ ፋሽን የመስመር ተከላካይ ልትሉ ትችላላችሁ። ምክንያቱም ሌሎቹ የአርሰናል የመስመር ተከላካዮች ልክ እንደዚህ ኦቨርላፕ ከማድረግ ውጭ ሌሎች የተወሳሰቡ ኃላፊነቶች ያሉባቸው ናቸው። መጀመሪያ አካባቢ ራሱ እንደሚናገረው ቦታውን ፈልጎ እስኪያገኝለት ቡካዮ ሳካም የተወሰኑ ጨዋታዎች ላይ የአርሰናል የግራ ተከላካይ ሆኖ ነበር። አርቴታ እንደመጣ አካባቢ በኋላ ሊሳንድሮ ማርቲኔዝን አሁን በማንቸስተር ዩናይትድ የሚጫወተውን አርጀንቲና የተከላካይ ከአያክስ አምስተርዳም ለማስፈረም በጣም ተቃርቦ ነበር። የኤሪክ ተን ሃግን ተከትሎ ወደ ዩናይትድ ከመሄዱ በፊት ሊሳንድሮ ማርቲኔዝን ቢያስፈርም ኖሮ ግን የግራ ተከላካይ አድርጎ ሊያጫውተው ነበር ሊያስፈርመው ፈልጎ የነበረው። ምክንያቱም ሊሳንድሮ ማርቲኔዝ ለአርጀንቲና ብሔራዊ ቡድንም ለአያክስም፣ አሁን ለማንቸስተር ዩናይትድም በመሀል ተከላካይነት ቢጫወትም ግን በአያክስ በነበረበት ጊዜ በአንዳንድ ጨዋታዎች ላይ የአያክስ ስድስት ቁጥር ሆኖ ይጫወት ስለነበር፣ አርቴታ ደግሞ ኢንቨርት የሚያደርግ ፉልባክ ይወዳል። ኢንቨርት የሚያደርግ ፉልባክ ይወዳል ማለት መሀል ላይ መጫወት የሚቀለው ተጫዋች መሆን አለበት። አሁን ቲየርን ይሄንን ስለማያደርግ ነው የድሮ ፋሽን ፉልባክ የምለው። አፔ እንዳውን ፉልባክ የሚሉት አለ፣ አደለም? ላይታች እያለ የሚጫወት አይነት። በኋላ ግን ወደ ማንቸስተር ዩናይትድ ሄደ። ከሱ ዝውውር አለመሳካት በኋላ ያስፈረመው በማንቸስተር ሲቲ የሚያውቀውን ኦሌክሳንደር ዚንቼንኮን ነበር። ኦሌክሳንደር ዚንቼንኮ በማንቸስተር ሲቲ በተጫወተበት የኢንቨርትድ ፉልባክ ሚና እንዲጫወት የአርቴታ አስተዋጽኦ ነበረበት። ይሄንን መጽሐፉም ላይ ሳይቀር ገልጾታል። ዚንቼንኮ እንጂ ከሲቲ ሊወጣ ተቃርቦ ነበር። ፔፕን ያሳመነው ጥሩ ኢንቨርተድ ፉልባክ ይሆናል ብሎ ሚኬል አርቴታ ነበር። ዚኒን ወደ አርሰናል አመጣው። ዚኒ ወደ አርሰናል እንደመጣ በ2022/23 የውድድር ዘመን የአርሰናልን አጠቃላይ አጫወት ለውጦታል። በሱ በአርሰናል የግራ ስምንት ቁጥር በግራኒት ጃካ እና በግራ ከንፋ አጥቂው ማርቲኔሊ መካከል የነበረው መግባባት በጣም ድንቅ ነው። ነገር ግን በተደጋጋሚ ኢንቨርት ያደርግና ከቡድኑ ስድስት ቁጥር ብቸኛ አንድ ስድስት ቁጥር ነው የሚጠቀመው አርሰናል ብዙ ጊዜ ከቶማስ ፓርቴ አጠገብ ይገኝ ነበር ስለዚህ አርሰናል በሱ መሀል ላይ መገኘት ምክንያት የኳስ ቁጥጥርና የሜዳ ስፍራ የበላይ ይሆናል ቴሪቶሪ የሚባለውን ነገር ግን የባላጋራ ቡድን መሀል ለመሀል ለማጥቃት በሚሞክርበት ጊዜ ሴንትራል ይጠቀም የባላጋራ ቡድን የግድ ኳሱን ወደ መስመር እንዲያወጣ ይገደዳል። ያ ደግሞ አደጋ ይቀንሳል። መሀል ለመሀል መጠቃትና ከመስመር መጠቃት አንድ አይነት አይደለም። ነገር ግን መጀመሪያ፣ በጉዳቶች ምክንያት በኋላ በመከላከል በተለይ በአንድ ላንድ የመከላከል ድክመቱ ምክንያት ባለፈው የውድድር ዘመን በአስቶንቪላ ጨዋታ ሊዮን ቤሊ፣ በሊቨርፑል ጨዋታ ሞሐመድ ሳላህ እንዳደረጉት የሊጉን ፈጣን የክንፍ ተጫዋቾች መቋቋም አልቻለም። የባላጋራ ቡድንም አጫወቱን በሲቲም በዛው መንገድ ይጫወት ስለነበር እያወቀው መጣ፣ ተገማች እየሆነ መጣ። ስለዚህ ሚካኤል አርቴታ ሌሎች አማራጮች መሞከር ነበረበት። እንዲያውም ባለፈው የውድድር ዘመን የመጨረሻዎቹን ሶስት ወይ አራት ወራት በአብዛኛው የተጫወተው ያኩብ ኪቪ ወር የነበረው፣ ይህኛው የውድድር ዘመን ሲጀመር ሚካኤል አርቴታ እንደገና የግራ መስመር ተከላካይ ለማስፈረም ወደ ገበያ መውጣት ነበረበት። ያመጣው ሪካርዶ ካላፊዮሪን ነው። ለጣሊያን ብሔራዊ ቡድን በአውሮፓ ዋንጫ ሲጫወት እንዳየነውም ለቺያጎሞታ ቦሎኛም ሲጫወት የግራ መስመር ተከላካይ ሆኖ አልነበረም የተጫወተው ነገር ግን በሮማ አካዳሚ በነበረበት ጊዜ የግራ መስመር ተከላካይ ነበር የነበር ጆዜ ሞሪኞም ለሮማ ዋናው ቡድን ለመጀመሪያ ጊዜ የመሰለፍ ዕድል ሲሰጡት በግራ መስመር ተከላካይነት ነው የመሰለፍ ዕድል የሰጡት። ነገር ግን ዩኒክ ተጫዋች ነው ያኔ እንዳነሳሁት በወቅቱ አርሰናል በአንገብጋቢ የሚያስፈልገው የተጫዋች አይነት ባይመስልም ነገር ግን በአውሮፓ እሱን የሚመስሉ ብዙ ተጫዋቾች ታታዩ። ለንጽጽር ካላፊዮሪ የሚመስል ሌላ ተጫዋች ለማሰብ በጣም ያስቸግራል። ባለው ችሎታ በሁሉም የሜዳው ክፍሎች ላይ መጫወት የሚችል ስፔሻሊስት የሆነበት ስፍራ ለጣሊያን ብሔራዊ ቡድን የተመረጠበት ሚና የመሀል ተከላካይነት ቢሆንም፣ በግራ ተከላካይነት በላቀ ሚና መጫወት የሚችል ነው። በአውሮፓ ዋንጫ አንዳንድ ሂት ማፖቹ ላይ ደግሞ እንዳየነው የመሀል ተከላካይ የተች ማፕ አይመስልም። የሁሉም የሜዳ ክፍል ላይ የሚገኝ አይነት ነው። ያንን እንዲያደርግ ሉቻኖ ስፓሌቲም ነጻነት ሰጥተውታል የመጨረሻ የምድብ ጨዋታቸው ላይ ለማቲያ ዘካኘ የሰጠው ኳስ ምን ያህል ነጻነት የተሰጠው ማጥቃት ውስጥም የቡድኑ ኮንስትራክሽን ፌዝ ውስጥም እንዲሳተፍ እድል እንዳገኝ የሚያሳይ ነው እሱን አመጣ ሲያመጣውም የታወቀ ነበር የጋብርኤል እና የሳሊባ ጥምረት የሚሰበር አልነበርም ካልተጎዱ በስተቀር ስለዚህ ለግራ ተከላካይነት ነው ያመጣው ግን ሳይታሰብ በአርሰናል አካዳሚ ውስጥ ስድስት ወይ ስምንት ቁጥር ሆኖ አማካይ ሆኖ ሲጫወት የሚታወቀው ማይልስ ሉዊስ ስኬሊ በአውሮፓ ዋንጫ እነ ዚንቼንኮ የካላፊዮሪም ዝውውር ስላላ በቃ እና ኪቪ ወርም ለፖላንድ እየተጫወተ ስለነበር ሚኬል አርቴታ ዛ ቦታ ላይ ኤክስፐሪመንት አደረገው እና የውድድር ዘመኑ በተለይ የገፋ ሲመጣ እንዲያውም የአርሰናል የመጀመሪያ ተመራጭ የግራ ተከላካይ ሆነ። ማለት ይሄ ከአካዳሚ ወጣ ተጫዋች አሁን በቅርብ ጊዜ ጉዳት በዛ። አይደለም በአርሰናል በተለይ በአንድ ዲፓርትመንት፣ በማጥቃት አራት ተጫዋቾቹን ነው ያጣው። እንደው የቅርብ ጊዜ ጉዳቶቹን ብቻ ብናይ አሁን ለአርሰናል እየተጫወቱ ያልሆኑ የአርሰናል አራት ዋና የማጥቃት ተጫዋቾች የቡድኑ ቁልፍ ማጥቃት ተጫዋች ሻካ ሶስት ወር ሆኖታል ሜዳ ውስጥ ካየነው። ማርቲኔሊ በዛ የኒውካስል ጨዋታ ተጎድቷል። ጄሱስና ሀቨት የሉም። ስለዚህ ጉዳት አሳስቶታል የአርሰናልን የማጥቃት አማራጭ። ሚኬል አርቴታ በዚህ ጊዜ ብዙ ኤክስፐሪመንት ያደረገው የአርሰናልን ክሬቲቪቲ ለማሻሻል ብዙ ጊዜ ባይሰራለትም በግራ ፉልባኮቹ በኩል ለምሳሌ በባለፈው የዌስትሃም ጨዋታ እንዳየ ነው። የግራ ተከላካዮቹን ብቻ የሚመለከት አይደለም። በእርግጥ ሁለቱንም ፉልባኮች የሚመለከት ነው። ተሸንፏል ጨዋታውን። ሁለት ኢላማን የጠበቀ ሙከራ ብቻ ነው ያደረገው 21 ሙከራ ቢያደርግም ሚኬል አርቴታ ከጨዋታው በኋላ እንደተናገረው የሙከራዎቹ ቁጥር ብዙ ቢመስልም ነገር ግን በጨዋታው የትኛውም ወቅት ጎል የምናስቆጥር አንመስልም ነበር ብሏል። ግን እዛ ጨዋታ ላይ ምን አደረገ? የአርሰናልን ማጥቃት ለማሻሻል ቡድን ውስጥም ያለው የተጫዋቾች ሀብት፣ የመስመር ተከላካዮች ሀብት ነው አሁን በብዛት ቲምበር፣ ቤን ዋይት፣ ካላፊዮሪ፣ ዚንቼንኮ፣ ማይልስ ሉዊስ ስኬሊ አይነት አማራጮች አሉት። በሰው ሀብት ብዙ አማራጮች አሉት በመስመር ተከላካይነት ስፍራ ነው። ስለዚህ እዛ ጨዋታ ላይ ሚኬል አርቴታ እንደው በወረቀት ደረጃ በስክሪን

ላይን አፕ ግራፊክስ ላይ ያየነው እንደተለመደው አራት ሶስት ሶስትን ቢሆንም ግን በጨዋታ ውስጥ ቶማስ ፓርቴ ከሌሎቹ ጨዋታዎች በተለየ ሁኔታ ወደ ኋላ ይመለስና በሁለቱ የመሀል ተከላካዮች መካከል ይገኝ ነበር፣ በሳሊባና በጋብርኤል መካከል። ሁለቱ የቀኝና የግራ የአርሰናል ተከላካዮች ዩሬን ቲምበርና ካላፊዮሪ ግን እንደ ዊንግ ባኮች ነበር የተጫወቱት፣ በጣም አድቫንስድ ነበሩ። ስለዚህ ማጥቃቱን ለማሻሻል ኤክስፐሪመንት ያደረገው በመስመር ተከላካዮቹ ነው ማለት ነው። ከጥቂት ቀናት በኋላ ከኖቲንገም ፎረስት ጋር በነበረው ጨዋታ ደግሞ አርሰናል እዚያም ጨዋታ ላይ ተመሳሳይ የጎል እድል የመፍጠር ችግር ነበረበት። የአርሰናልን የውድድር ዘመን የወሰኑ ጨዋታዎች ናቸው። ግን የአርሰናልን የጎል ማስቆጠር ችግር፣ የጎል እድል የመፍጠር ችግር ለመቅረፍ የሞከረው በመጀመሪያ አጋማሽ ከሊያንድሮ ትሮሳር ቀጥሎ አድቫንስድ በነበረው በኳስ ቁጥጥር ጊዜ እንደ ሁለተኛ አጥቂ በተጫወተው ጎል ለማስቆጠርም ተቃርቦ በነበረው በሪካርዶ ካላፊዮሪ አማካኝነት። አሁን በሁለቱም ጨዋታዎች ከወትሮ ወደፊት ተጠግቶ እንዲጫወት ተደርጓል። ምክንያቱም አርሰናል በቂ ሌላ የፈጠራ ተጫዋቾች ሀላፊዎች የሉትም። ወሪ ግን እንዲህ አይነት ባህሪ ያለው ሩጫዎቹ በቀደም ከፔስፌ ጋር እንዳየነው ነው። ከሳጥን ውጭ ጎል የማስቆጠር ችሎታው ወልቭስ ላይ እንዳየነው ነው። በቀኝ እግሩ ማስቆጠር ይችላል በቀደም ከፎረስት ጋር እንዳየነው ነው። በቀኝ እግሩ ብረት መልሶበታል። ከአርሰናል ተጫዋቾች መካከል ጎል ለማስቆጠር የተቃረበው እርሱ ነው። እንደው በአጠቃላይ በአንዳንድ ሪስክን መውሰድ በሚጠይቁ ነገሮች ላይ ጥንቃቄ ያበዛል ቢባልም ግን የሆነ ኤክስፐሪመንት ሞክር የሚሞክረው በግራ መስመር ተከላካዮቹ ብዙ ጊዜ በቢጫ ካርዱ ምክንያት ተቀይሮ ወጣ። እሱ ወደፊት ጠጋ ብሎ መጫወት በተለይ በዌስትሃም ጨዋታ የዌስትሃም ብቸኛ ጎል ሲቆጠር፣ በፎረስቱም ጨዋታ በዚያ በኩል የተጫወተው ካለም ሆድሰን ጥቂት አደጋዎች እንዲፈጠር አድርጎታል። ብዙ ሪስክ እንዲወስድ ስለተደረገ፣ ስለዚህ ከሌላው የሜዳ ስፍራ ሁሉ በተለየ ሁኔታ እዚህኛው የመስመር ተከላካዮች ላይ ነው ብዙ ኤክስፐሪመንት የሚያደርገው። በቀደም ደግሞ ከፔኤስቬ ጋር አርሰናል ካስቆጠራቸው ሰባት ጎሎች ብዙ ውብ ጎሎች ተቆጥረዋል እዛ ጨዋታ ላይ ግን፣ ከነዚያ መካከል አንደኛው በተለይ ለወትሮው የአንድ ቡድን የመስመር ተከላካዮች የሚያስቆጠሩት አይነት ጎል አይደለም። እንዲህ አይነት ሩጫ እንዲያደርጉ ሲጀመር አይፈቀድላቸው። ሚኬል አርቴታ እንዳለው ካላፊዮሪ ያንን ሩጫ እንደ ዘጠኝ ቁጥር አደረገ፣ ከዚያ በቀኝ እግሩ ጎል አስቆጠረ አለ። እንደ ዘጠኝ ቁጥር በቀደም ከፎረስት ጋር ኦልሞስት እንደ ዘጠኝ ቁጥር ነበር የተጠቀመበት እና የእኔ ቡድን እንዲህ ሲጫወት ማየትን እፈልገዋለሁ። ያልተለመደ ነው የምልበት ምክንያት በዚህ የተነሳ ነው። ብዙ ጊዜም ብዙ ኤክስፔሪመንት የሚያደርገው በዚህኛው የሜዳ ስፍራ ነው። የቀኝ ተከላካዩን ካያችሁት መጀመሪያ አካባቢ ቤለሪን ነበር። ቤለሪን ለቀቀ። ስለዚህ አስገዳጅ ነበር ሌላ ተጫዋች ማምጣቱ። የሴድሪክ ሱዋሬስ የቤለሪን ቤንች ነበር። ግን ለአመታት ቤን ዋይት ነው የዛ ቦታ የመጀመሪያ ተሰላፊ። ያው ቶሚያሱ መጥቷል። ቶሚያሱ ነበር 2021/22 የውድድር ዘመን በኋላ ግን ከሳሊባ ከማርሴይ በውሰት መመለስ በኋላ የቀኙ ቦታ ብዙ ንክክ የለው አልፎ አልፎ ካልሆነም በስተቀር። የቤንዋይት አጫወት ብዙ ኦቨርላፕ የሚያደርግ የመስመር ተከላካይ መሆን ነው። ለምሳሌ ከዚንቼንኮ ይለያል። ብዙ ኢንቨርት አያደርግም አልፎ አልፎ ካልሆነ በስተቀር። አሁን ባለፈው የውድድር ዘመን ወደ ውስጥ የገባ መጫወት ስለማይችል ያኮብ ኪቪወር፣ በተለይ ኪቪወር መሰለፍ ሲጀምር አልፎ አልፎ ከአርሰናል ስድስት ቁጥር ብዙ ጊዜ ከዴክለን ራይስ ወይም ከፓርቲ ወይም ከጆርጂኖ አጠገብ እናየው ነበር። ግን የኢንቨርት የሚያደረግበት መጠን ግን በፍጹም እንደዚህ ዚንቼንኮ አልነበር። ወይም አሁን ማይልስ ሉዊስ ስኬሊ እንደሚያደርገው አይደለም። በአብዛኛው እንደ ድሮቹ ፉልባኮች የአፔንዳውን ፉልባክ ላይ ታች እያለ የሚመላለስ ፉልባክ ነው የነበረው። ያን ያህል ትልቅ ኤክስፐሪመንት አይደለም። ግራ ላይ ግን ብዙ ለውጦች ያደርግ፣ ብዙ አዳዲስ ሙከራዎች አሉት። አንዳንዶቹም ለዚህ ኤክስፐሪመንቱ የማይሆኑ ስለሆኑ በመጀመሪያዎቹ የእሱ የአሰልጣኝነት አመታት፣ ለምሳሌ ቲየርኒ ከአርሰናል ወሳኝ ተጫዋቾች መካከል አንዱ ተደርጎ ይቆጠር ነበር። ሞከረው። ልክ ዚንቼንኮ ባልተሰለፈባቸው በእነዚያ የ2022/23 የውድድር ዘመን የዩሮፓ ሊግ ጨዋታዎች ላይ ኢንቨርት እንዲያደርግ አደረገው። ነገር ግን በፍጹም ተጫዋቹን በግልጽ በሚዲያ እንደተናገ የተናገረው ያንን ሚና መወጣት የሚያስችል ቴክኒካዊ ጥራትም ታክቲካዊ መገንዘብም የለው። ስለዚህ ከዛ በኋላ ሚኬል አርቴታ ቲየርኒን አልተጠቀምበትም። እንዲሁም ባለፈው የውድድር ዘመን ለሪያል ሶሲዳድ በውሰት ተሰጥቶን ያሳለፈው በዚህ የውድድር ዘመንም ሪካርዶ ካላፊዮሪ ያው እንደምታውቁት ረጅም ከሜዳ የሚያረቅ የአራት የአምስት ወር ጉዳት ባይገጥመውም፣ ግን ተከታታይ ጨዋታዎችን ለማድረግ ተቸግሯል። ከመጣበት ጊዜ ጀምሮ የፊትነስ በየመሃሉ የሚያጋጠሙ ችግሮች አሉበት። እንዲህም ቢሆን ሚኬል አርቴታ ከኬረን ቲየርኒ ይልቅ የበለጠ ኮንቬንሽናል ከሆነ ከድሮ የመስመር ተከላካዮች ይልቅ ማይልስ ሉዊስ ስኬሊን የ18 ዓመቱን ታዳጊ ነው የበለጠ የመረጡ። ምክንያቱ ማይልስ ሉዊስ ስኬሊ የበለጠ ሞደርን የዚንቼንኮ አይነት ተጫዋች ነው። ከዚንቼንኮ የሚለየው ቢያንስ እስካሁን ድረስ በቅርብ ጊዜ አርቴታም ከማንቸስተር ዩናይትድ ጨዋታ በፊት በሰጠው ጋዜጣዊ መግለጫ አስጠንቅቀዋለሁ እንዳለው ጥፋቶች አበዛ። ባለፈውም ከፔስቤ ጋር በቀይ ባለመውጣቱ ውድለኛ ሆነ። ግን ከዚንቼንኮ የሚለየው የራሱ ካራክተሪስቲክሶች አለ። የዚንቼንኮ ተገማሽ ነው። ልክ እንደዚህኛው ተጫዋች በሁለት በሶስት ተጫዋቾች መሀል ኳስ እየገፋ መሄድ አይችልም። ዚንቼንኮ የበለጠ ፓሰር ነው። ይሄኛው ግን ድሪብለርም ነው። ኳስ እየገፋ መሄድ ይችላል። ሁለተኛ በአካል የበለጠ ጠንካራ ነው። ሮበስት ነው። ስለዚህ የባላጋራ ቡድን የክንፍ ተጫዋቾች ይልቁን በተለይ ባለፈው የውድድር ዘመን የአርሰናልን የዋንጫ ህልም ባጨናገፉ ጨዋታዎች ላይ የነበረ አይነት የስህተት ድርሻ ሉዊስ ስኬሊ አይወጣም። ምክንያቱም የበለጠ ጠንካራ ነው። በአንድ ለአንድ መከላከል እስካሁን ድረስ የተሻለ ነው። ብዙ ዱዌሎች ከሚያሸንፉ የአርሰናል ተጫዋቾች መካከል አንደኛው ነው። ደግሞ በቁመትም ዘለግ ያለ ነው። ስለዚህ ባለፈው የውድድር ዘመን በአግድሞሽ ኳስ በዚንቼ እንኳ አናት ላይ ኳስ እንደሚልኩት ብዙ ይህንን ማድረግ አይችሉም። ማይልስ ሉዊስ ስኬሊ ከኳስም ጋር ግን ፕሪዲክተብል አይደለም። ምክንያቱም ጥሩ ፓሰር ነው። አንዳንድ ጊዜ የሚሰጣቸው መስመር ቆርጠው የሚሄዱ ፓሶች አሉ ሌላ ጊዜ ደግሞ የገፋ መሄድ ይችላል። እንዲያውም በዛ ምክንያት ነው ከቀድሞ የቶተንሃም ተከላካይ ሙሳ ዴምቤሌ ጋር የቶተንሃም አማካይ ሙሳ ዴምቤሌ ጋር የሚመሳሰል ዚንቼንኮ የበለጠ ፕሮግሬሲቭ ፓሰር ነው። ጥሩ ፓሰር፣ አርሰናልን ማጥቃት ወደፊት 10 ሜትር 15 ሜትር መግፋት የሚችሉ ፓሶች ያቀብላል። ግን አብዛኞቹም ፓሶች ካያቸዋቸው የባላጋራ ቡድንን መስመር የሚቆርጡ አይደሉም፣ ላይን ብሬኪንግ አይደሉም። ወደ ኦደጋርድ፣ ወደ ዣካ፣ ወደ ራይስ የሚሄዱ ያን ያህል ያልተወሳሰቡ ፓሶች ናቸው። ማይልስ ሉዊስ ስኬሊ ግን መስመር የሚቆርጡ ፓሶች መስጠት ይችላል። ደግሞ አይገምትም ፓስ ያደርጋል ብለው ሲጠብቁት እየገፋ መሄድ ይችላል። ከኳስ ጋር ትራቭል ያደርጋል። በቀደም ከፔኤስቬ ጋር በነበረው ጨዋታ ኦቨርላፕም ጨምሯል። አሁን ብዙ የማያደርገው የነበረው ነገር ኦቨርላፕ ማድረግ ነው። አሁን እዛ ለኤታን ዋኔር የሰጠው ኳስ ኦቨርላፕ የማድረግ ውጤት ነው። ይሄ ደግሞ አዲስ የጨመረው ነገር ነው። ያው ገና 18 ዓመቱ ነው። ሚኬል አርቴታ እንደሚናገረው እንደ ስፖንጅ ነው ይላል። በልምምድ ሜዳ ላይ ሁሉንም የአርሰናል የአሰልጣኝ ቡድን አባላት ጥያቄ የሚጠይቅ ነው። በጥያቄ መጠየቅ ቢዚ የሚያደርግ ነው። ስለዚህ በዛ ምክንያት ይሄ ተጫዋች በየጊዜው የሌሉትን ኮምፖነንቶች እየጨመረ ነው። በጨዋታ ውስጥ ያው የካርድ ነገር መጠንቀቅ አለበት። የባለፈው የወልቭስ ጨዋታ ላይ በኋላ ቅጣቱ ቢሻርለትም በቀይ ወጥቷል። የባለፈው የዌስትሃም ጨዋታ ላይ በቀይ ወጥቷል። የፔስቬው ጨዋታ ላይ በአርቢትሩ ምህረት ነው በቀይ ያልወጣው እንጂ በሁለተኛ ቢጫ ካርድ ተሰናብቶ ቢሆን ፍትህ ጎደለ የሚያስብል አልነበር። ራሱም ፊቱ ላይ ይታይ ነበር። ሪቻርድ ሌዴዝማ ላይ ጥፋቱን ከሰራ በኋላ አርቢትሩ በሜዳ ውስጥ እንዲቆይ እድል ሰጡት። አርቴታ ግን እድል አልሰጠውም፣ ቶሎ ነው ቀይሮ ያስወጣው። ስለዚህ ይሄ የዚንቼንኮ የአፕዴትድ ቨርዥን ነው ልንለው እንችላለን፣ በዚሁ መንገድ የሚቀጥል ከሆነ። በሁለት ሌሎች አጋጣሚዎች ግን የበለጠ ምንድነው መከላከልን ቅድሚያ የሚሰጡ የመስመር ተከላካዮች ደግሞ ተጠቅሟል። ለምሳሌ ኪቪዎር እዛ የባየር ሚኒክ ጨዋታ ላይ አንደኛው ጎል ላይ ጎል ሲቆጠር ተሳሳተና የመከላከል ድክመቱ ተጋለጠ እንጂ በብዙ ጨዋታዎች ላይ በጣም ጥሩ የአንድ ለአንድ የመከላከል ተጫዋች ነበር። በዛ ጊዜ በመጀመሪያዎቹ ስድስት ሰባት ጨዋታዎች በተለይ ጥሩ ነበር ይጫወት ነበረው። ሌሎች ጨዋታዎችም ላይ የበለጠ በመከላከል የተካነውን ከጉዳት ነፃ ሲሆን የቀኝ እግር ተጫዋች ቢሆንም ታክሄሮ ቶሚያሱን ደግሞ ይጠቀም ነበር። ግን ደግሞ የቶሚያሱ አንድ ያለፈው የውድድር ዘመን ሲቲን ሲያሸንፉ ለማርቲኔሊ የሰጠው ኳስ ነበር አይደለም። አሁን ያንን የባላ ጋራ ቡድን ተጫዋቾች ሊገምቱት አይችሉም። አንፕሪዲክታብሊቲ ያስፈልጋል። ሚኬል አርቴታ አንድ መጨመር የሚፈልገው በየጊዜው የሚናገረው ምንም እንኳ አርሰናል ማጥቃት በዚህ ውድድር ዘመን ፕሪዲክታብል ቢሆንም ያንን የማጥቃት አይገመቴነት የሚሰጡኝ አንደኞቹ የግራ ፉልባኮች ናቸው ይላል። ከቀኝ ፉልባኮች ይልቅ የአግድሞሽ ሩጫ ያደርጋሉ የግራ ግር ተጫዋቾች ናቸው። የግራ እግር ተጫዋቾች ደግሞ ከቀኝ እግር ተጫዋቾች ይልቅ የበለጠ ክሬቲቭ ናቸው። እንዲያውም ጋብሪኤል ማርኮቲና ጃንሉካ ቪያሊ የጻፉት አንድ ዘኢታሊያን ጆብ የሚል መጽሐፍ አለ። ነዛ ላይ ምን ይላል ስለ መስመር ተከላካዮች አሁን በህይወት የሌለው ያሊ የቀኝ ተከላካይ ቡድን ውስጥ በቴክኒኩ ዝቅ ያለ ችሎታ ያለው ተጫዋች ነው ይላል። ምክንያቱም በቁመተር በቁመቱ ማጠር ምክንያት የመሃል ተከላካይ መሆን አይችልም። በፍጥነቱ ውስንነት ምክንያት የክንፍ ተጫዋች አይሆንም። ስለዚህ የመስመር ተከላካይ ይሆናል ይላል። የግራ እግር ተጫዋቾች ግን የበለጠ ክሬቲቭ ናቸው። የበለጠ ለመገመት የሚያስቸግሩ ናቸው። ሚኬል አርቴታ ወደ አርሰናል ከመጣበት ጊዜ ጀምሮ እንደዚህ ቦታ ኤክስፐሪመንት እያደረገበት ሌላ ሚና የለም ማለት ይቻላል። ይቺንነጥብ ለማንሳት ነው። ስለማድመጣችሁ በጣም አመሰግናለሁ።